እግዚአብሔር ይፈቅድልን መጸለይ ነው። መጸለይ የማንችል ሰዎች ደግሞ ካለን እግዚአብሔር ምሕረቱን እንዲያወርዱልን ደግሞ መለመን ነው። እንግዲህ ስለ ጸበል ስናወራ ወይም ስለ ፈውስ ስናወራ 38 ዓመት በ38 ባልጋ ላይ የነበሩ ሰዎችም ነበሩ። እንዲሁ ደግሞ በብዙ በሽታ ውስጥ ደግሞ ሆነው እግዚአብሔር የፈወሳቸው ሰዎች እንዳሉ እናውቃለን። ስለዚህ ለዛሬ የምንመለከተው ወይም ለአሁን የምንመለከተው እንዳስ ወንጌል ላይ ከልጅነት ጊዜ ጀምሮ ዓይን ያልነበረው የዓይን ቅርጽ ያልነበረው ሰው እንደነበረ በመጽሐፍ ቅዱስ በአንድስ ወንጌል በምዕራፍ ዘጠኝ ጀምሮ ተጽፏል። ይህ ሰው ሲፈጠር የዓይን ቅርጽ የለውም። ከቤተሰቦቹ ከወጣ በኋላ ጎረቤቶቹ ሰብስበው ምኵራብ የተባለ ስፍራ ላይ ያስቀምጡትና ድቃቂ ሳንቲም እየሰበሰበ ወደ ቤቱ ይመለሳል። በዚህ ሕይወት ውስጥ እየተመላለሰ ለረጅም ዘመናት ቆይቷል። ከልጅነት እስከ እውቀት ድረስ ማለት ነው ክርስቶስ ወደ እርሱ እስተሚመጣ ማለት ነው። ክርስቶስ እስተሚያገኘው ድረስ ማለት ነው። ክርስቶስ ፈውሱን እስተሚሰጠው ድረስ ማለት ነው። በሰዎች እየተደገፈ ሰዎች እያስገቡት፣ እያስወጡት የሚበላው ማዕድ የት እንዳለህ እየነገሩት በመመላለሻው ስፍራ ከዛፎቹ ጋር እንዳይጋጭ ከመንገድ ወጥቶ ወደ ገደል ገብተው እንዳይወድ የሚረዱት የሚያግዙት ብዙዎች ናቸው። ዛሬ ሁላችንም በሰዎች ተጠግተን ፈውስ እናገኛለን ብለን ገንዘቦቻችንን ጨርሰን ብዙ ባለመድኃኒት ቤቶች ያይልን ብዙዎችን በሐኪም ቤት ውስጥ የተመላለስን ብዙዎችን ገንዘባችንን ተመክተን ዘመዶቻችንን ተመክተን እነርሱን ተደግፈን እነርሱ ይፈውሱናል፣ ገንዘባችን ይፈውሳል ብለን ያሰብን የተደገፍን ብዙዎችንን። ነገር ግን ገንዘቦቻችንን ጨርሰን የተማመናቸው ሰዎች ሕመማችን ሲበዛ ጥለውን የሚሄዱ ብዙዎችን። የማይተወን ማን ብቻ ነው? የቃሉ ጋር ናችሁ የቃሉ ባለቤት እግዚአብሔር ከሁላችሁ ጋር ይሁን። የማይተወን ማን ብቻ ነው? የማይረሳን ማን ብቻ ነው? የሚጠብቀን ማን ብቻ ነው? የሚፈውስ ማን ነው? ክብርና ምስጋና ለአምላካችን ይሁን። ዛሬ ፈውሱን ምሕረቱን፣ ቸርነቱን እንዲሰጠን የአምላካችን ቅዱስ ፍቃድ ይሆንልን። እስከፋርገን እግዚአብሔርን እናመስግነው። ምሕረትን አውርድልን እንበለው በደብስ በደብ እና መስክ ነው። ለሁላችን ምሕረቱን ያወርድልን እግዚአብሔር፣ ፎሱ ለሁላችን ይስተን ስለዚህ ሰው እየደገፈው የሚወስደው ሰው ብዙ ነው ያለው። አንድ ቀን ግን በከተማው ላይ ግርግር እንደነበረ ሰማ። ምንድነው ግርግሩ ጮኸቱ ምንድን ነው ምንስ ተፈጥሯል ብሎ ጠየቃቸው እንሆ የናዝሪቱ ኢየሱስ በዚህ ስፍራ ደርሷል አሉት። ማን ደርሷል አሉት? ተናገሩ ማን ደርሷል አሉት አልሰማችሁኝም? እስቲ ሁላችንም በጋራ ማን መቷል አሉት ዛሬም የናዝሪቱ ኢየሱስ በዚህ ስፍራ ላይ ደርሶ ፈውስን እንዲሰጠን አምላካችን ቅዱስ ፍቃድ ይሆንልን። በዚህ ስፍራ የናዝሪቱ ኢየሱስ ደርሷል። ብዙዎችን እየፈወሰ ነው፣ መንገዱን እየጠረገ ነው፣ ጎባጣውን እያቀና ነው። እንሆ በክፉ በሽታ የተያዙትን ሰዎች እየፈወሰ ነው ብለው ለዛ የዓይን ቅርጽ ለሌለው ሰው ነገሩት። አስቡት እንግዲህ ያ ሰው የናዝሪቱ ኢየሱስ ሆይ አድነኝ እያለ መጮ ጀመር። ምን እያለ ይጮ ጀመር? ምን እያለ ጮ? የናዝሪቱ ኢየሱስ ሆይ ምን በለኝ ማረኝ፣ አድነኝ እያለ መጮ ጀመር። ዛሬም በዚህ በጸበል ስፍራ ላይ ስንሰበሰብ ልንል የሚያስፈልገው ኢየሱስ ክርስቶስ ሆይ ማረኝ ኢየሱስ ክርስቶስ ሆይ ፈውሰኝ፣ የናዝሪቱ ኢየሱስ ክርስቶስ ሆይ ምሕረትን ላክልን ልንለው ያስፈልጋል። ስለዚህ ዛሬም የናዝሪቱ ኢየሱስ እንዲፈውሰን ምሕረትን እንዲያወርድልን የአምላካችን ቅዱስ ፍቃድ ይሆነልን። ይህ ሰው ከክርስቶስ ጋር ተገናኘ። አጠገቡ የነበሩት አዋርያቶቹ መምህሮይ ይህ ሰው እንደዚህ የሆነው በምን ኃጢአቱ ነው ብለው ጠየቁት። ክርስቶስን ጠየቁት። በምን ኃጢአቱ ነው ብለው ምን ገጥሞት ነው ብለው ጠየቁት። በራሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት ነው እንዲህ አይን ሳይኖረው የተፈጠረው ብለው ጠየቁት። እርሱ ግን የእግዚአብሔር ክብር ይገለጽ ዘንድ እንዲሆኖ ተፈጠረ አላቸው። የማን ክብር ይገለጽ ዘንድ? አረግዴላችሁ ተናገሩ። የማን ክብር ይገለጽ ዘንድ? የማን ክብር ይገለጽ ዘንድ በዚህ ስፍራ? የማን ክብር ይገለጽ? የማን ክብር ይገለጽ በእኛ ላይ የማን ክብር ይገለጥ? በሁላችን ላይ የማን ክብር ይገለጥ? በጸበሉ ስፍራ የማን ክብር ይገለጥ? ከፍ አርጋችሁ እግዚአብሔርን አመስግኑ። የእግዚአብሔር ክብር እንዲገለጥልን ማለት ነው። በሁላችን ላይ የእግዚአብሔር ክብር እንዲገለጥ የአምላካችን ቅዱስ ፍቃድ ይሆንልን። እግዚአብሔር ክብሩን ይግለጥልን፣ ፈውሱን ይግለጥልን። ክርስቶስ እንዲን ያለው የእግዚአብሔር ክብር ይገለጽ እንዲሆን ተፈጥሯል አላችሁ። ያን ሰው ወደ እሱ ጠራውና፣ እንዲህ አለው እንሆ ወደ መርዱድ ተፋ። ከዛም የዓይን ቅርጽ ሰራለትና ሄዶ በጸበሉ ስፍራ እንድታጠብ ትእዛዝ ሰጠው። ትእዛዙን የሰጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይድና ታጠባለው እግዚአብሔር ልጅ አያችሁ በፀበል ስፍራ ያለው ነፍስ የሚባርከው የሚመራው ክርስቶስ አምላካችን እግዚአብሔር ነው የሚረዳን እርሱ ነው ይህ ሰው ተደግፎ ወደ ጸበል ስፍራው ሄደ ምክንያቱም ወዲያው ስላላየ ማለት ነው ወደ ጸበሉ ስፍራ ሲሄድ ሰው እየበራው ሄደ። በጸበሉ ስፍራ ገብቶ ተጠምቆ ሲወጣ ክርስቶስ እንደተናገረ ሙሉ አይኑ በራለች። ክብርና ምስጋና ለአምላካችን ይሆን። ሙሉ አይኑ ነው በራለች። ከፍ አድርጋችሁ እግዚአብሔርን አመስግኑት። እግዚአብሔር ሲመሰገን የሚያወደው ማን ብቻ ነው? አታቁም እንዴ? እግዚአብሔር ሲመሰገን የሚያወድ ማን ነው? ማነው የማይወደው ዛሬ በዚህ ጸበል ስፍራ ላይ ሴጣን በብትረ መስቀሉ ተቀጥቅጦ ከእግራችን በታች እንዲጣልልን የአብላፋችን ቅዱስ ፍቃድ ይሆንልን እንዲሁም በሰው ተደግፈን የመጣን ሰዎች ወደ ጸበሉ ስፍራ ያ ሰው በሰው ተደግፈው ወደ ጸበሉ ስብራ እንደ መጣ ኋላ ደግሞ ሲመለስ ክርስቶስ ዓይኑን አብርቶለት እንደተመለሰ፣ ዛሬ መለውላችን ተደግፈን የመጣን ሰዎች በበሽታውነን የመጣን ሰዎች ክርስቶስ አምላካችን በብርሃን እንዲመልሰን የአምላካችን ቅዱስ ፍቃድ ይሆንለን። በሽታችን እዚህ ተራግቦ ዳቢሎስ ተዋርዶ ደስ እያለን እየዘመርን እግዚአብሔርን እያመሰገንን ወደ ቤታችን እንድንገባ የአምላካችን ቅዱስ ፍቃድ ይሆንልን። አንዳንድ ጊዜ ሰዎች ክርስቶስ ያደረገውን የፈውስ አገልግሎት፣ እግዚአብሔር የፈወሰውን ሰው፣ ዳቢሎስ ያደረባቸውን ሰዎች የሚቃወሙ ብዙዎች ናቸው። ያ ሰው ክርስቶስ ፈውሶስ በመንገድ ላይ እግዚአብሔር እንዳዳነው እግዚአብሔር እንደፈወሰው እግዚአብሔር ምሕረት እንዳወረደለት እግዚአብሔር እንደጎበኘው እግዚአብሔር እንደተመለከተው ለሕዝቡ እየተናገረ የፈወሰው ያ የናዝሪቱ ኢየሱስ ክርስቶስ የተባለው ነው ብሎ ይመሰክር ጀመር። ዛሬም ሁላችንም ተፈውሰ ስለ ናዝሪቱ ስለ ኢየሱስ ክርስቶስ ስለ ቅዱሳን አባቶቻችን እንድንመሰክር ያምላካችን ቅዱስ ፍቃድ ይሆንልን። እግዚአብሔር ምሕረቱን ለሁላችን ያወርድልን፣ አሜን በሉ። እግዚአብሔር ምሕረቱን ያወርድልን። የክርስቶስን መዳን ያልባ ማዳን ያልፈለጉ ሰዎች ኖ የቃወሙ ጀመር እርሱ እንዴት አድርጎ ዳነ? እንዴት በሰንበት ላይ አድን ቻለ? እርሱ ክርስቶስ አምላክ አይደለም ብለው መቃወም ጀመሩ። እርሱን ሲያሳድዱት እንዲ አላቸው። በዛ ሰው ክርስቶስ በተባለው አምላክ በተባለው ሰው ልታመልኩ ተወዳላቸው ያላችሁ እነዚያም ክፉ ሰው ተወዳላችሁ ያላችሁ ከዚያ ሳድሩ ጀመሩ። እርሱን ቢያጡት ወደ ቤተሰቦቹ ሄዱና እነሆ ልጃችሁ ምን ሆኖ ተፈወሰ አሯቸው። አሁን የክርስቶስን ስም ቢጠሩ በድንጋይ ወግረው ሊገልሏቸው ነው። ከከተማው ሊለዩአቸው ነው። እንዲህ አሉ እኛ የምናውቀው ጎዶሎ እንደነበር ነው አሉ። ምን እንደነበር ነው አሉ? ምን እንደነበር ነው አሉ? እዛ ሰልፍ ላይ ያላችሁ ምን እንደነበር ነው አሉ? ጎዶሎ እንደነበርነው አሉ። እናትና አባቱ ዛሬ ግን እርሱ ሙሉ ሰው ነው። ሄዱና ጠይቁት ጠይቁታሉ። ምን ሰው ነው አሉ? እግዚአብሔር ሁላችን ሙሉ አድርጎ ይስደድ።

የጎደልን ብዙዎችን ዛሬ በዚህ ስፍራ እግዚአብሔር ምሕረቱን ገልጦ ሙሉ አድርጎ መልሰን የአምላካችን ቅዱስ ፍቃድ ይሁንልን። ሙሉ የሚያደርገው ማን ነው? እስቲ ተናገሩ። ከኋላ ያላቸው ሰልፈላ ያላቸው ሙሉ የሚያደርገው ማን ነው? እግዚአብሔር በምህረቱ ሙሉ አድርጎ እንደመልሰን የአምላካችን ቅዱስ ፈቃድ ይሆነልን። ያ ሰው ሙሉ ሰው ነው። ሂዱና እርሱ ጠይቁ አሯቸው አጋኙት እነርሱ ሲወግሩት ከፊት ለፊቱ ግን እግዚአብሔር ተገለጠለት። እግዚአብሔር ለውላችን ይገለጥልን፣ በምሕረቱ ይገለጥልን፣ በቸርነቱ ይገለጥልን፣ በፍቅሩ ይገለጥልን። ክርስቶስ ተገለጠልን። በእግዚአብሔር ልጅ ታምናለው አለ። አመኑ በዘን እርሱ ማን ነው ብሎ ጠየቃቸው። አይተውማል ከአንተ ጋር የሚነጋገረው እርሱ ነው አለ። የሰማችሁ ነው ከአንተ ጋር የምነጋገረው እርሱ ነው። አምንበታለሁ አለ ያ ሰው በአንድ ቀን ተፈወሰ። በአንድ ቀን በእግዚአብሔር አመነ። በአንድ ቀን ስለ እግዚአብሔር ሰበከ። የተወደዳችሁ የእግዚአብሔር ልጆች ሁላችንም እንዲ ልንሆን ያስፈልጋል። የእግዚአብሔርን ማዳኑን ለዓለም ልናወራ ያስፈልጋል። የወንጌልን ቃል ለዓለም ልናወራ ያስፈልጋል። የእግዚአብሔር ክርስቶስ የተሰቀለበትን መስቀል ነገረ መስቀሉን ለዓለም ልናወራ ያስፈልጋል። ያዳነን ማን ስለሆነ ያዳነን ማን ስለሆነ ያዳነን እግዚአብሔር ስለሆነ

እግዚአብሔር ስለሆነ ኖ የተወደዳችሁ የእግዚአብሔር ልጆች ስለ እግዚአብሔር ማዳን ልናወራ ልንሰው ልንተረፍ ያስፈልጋል። ይህ ብቻ አይደለም የተወደዳችሁ የእግዚአብሔር ልጆች፣ እንደምታውቁት በመጽሐፍ ቅዱስ ላይ ወደ ኤልሳዕ አንድ ሰው እንደመጣ ይናገራል። ንዕማን የተባለ ሰው ማለት ነው። ይህ ንዕማን የተባለ ሰው ሰውነቱ በሙሉ በለምጽ የተመታ ነው። ተቃሉ ጋር ናችሁ። የቃሉ ባለቤት እግዚአብሔር ከሁላችን ጋር ይሁን። ይህ ሰው በለምጥ የተመታ ነው። በእግዚአብሔር የምታምን ታናሽ ብላቴና በቤቱ ስለነበረች ለባለቤቱ እንዲህ አለች፣ እነሆ በኢየሩሳሌም ባለ በአንድ መጠመቂያ ስፍራ ቢጠመቅኮ ማ ይፈወሳል አለች። ምን ይላል አለች? ምን ይላል አለች? ይፈወሳል አለች። ስለዚህ ዛሬ ፈውሱን እንዲልክልን የአምላካችን ቅዱስ ፈቃድ ይሆንልን። ይፈወሳል አለች። ባለቤቱም ነገረችው። እነሆ ብዙ ግበሎችን አስጥኖ ድንገጥሮቹን፣ ጠባቂዎቹን ሰብስቦ

በዮርዳኖስዋ ታጠባለሁ። በምኗ ታጠባለው? ተናገሩ። በምኗ ታጠባለው? ዛሬ የተወደዳችሁ እግዚአብሔር ልጆች ተቀብተን እንድንፈወስ የአምላካችን ቅዱስ ፍቃድ ይሆንልን። ዋውል ውሃነን የእግዚአብሔር ልጅ አይደለም፣ ውሃውል ውሃ አይደለም። ንጹውሃ የተባለ የእግዚአብሔር ውሃ አለ፣ ንጹሃ የተባለ የእግዚአብሔር ጥበል አለ። እግዚአብሔር ብዙ ታምራት ብዙ ድንቅ ድንቅ ነገርትን የሚያደርግበት ሽባን የሚተረትርበት እውራን የሚያበራበት ዲያብሎስን የሚያሳፍርበት ንጹሕ የሆኑ ውሃዎች አሉ። ቀዛንዳሎች ንጉሶይ ያዘዘ ትንሽ ይህ ነገር ነው የብተ በዮርዳኖስ ውስጥ ብቅ ጥልቅ እበልበት ከዛ በኋላ እናያለን አሉ። ያን ጊዜም ያ ንጉሥ ንዕማን የባለው ሰው በዛ በዮርዳኖስ ሦስት ጊዜ ብቅ ጥልቅ ቢል ለዘመናት ይዞት የነበረው ለምጽ እርግፍ ባለልን። ዛሬ ለዘመናት ከእኛ ጋር ተጣብቆ ያለው ችግር፣ በዘመናት በእኛ ላይ ተጣብቆ ያለው በሽታ እግዚአብሔር አርግቦልን እንንመለስ እንደዚህ አምላካችን ቅዱስ ፍቃድ ይሆንልን። ያ ሰው በጣም ተደሰተ። ኤልሳ ጋር ሄዶ ሰገደ። እነሆ ያመጣሁትን ወድቅ ውሰድ፣ ያመጣሁትን ነገር በሙሉ ልስጥሃ ነው ያ ብላው። ብቻ ላቆመም በዚያ አካባቢ ያለውን ውሃውን ቅዱሱን ውሃ ልውሰደው፣ እምነት የተባለው አበሩንም ልውሰድ፣ ወደ አገሬ ልውሰድ። እኔ እንደተፈወስ ሌሎቹም እንዲፈወሱ ማለቱ ነው። እንግዲህ እግዚአብሔር ለዛ ሰው ፈውስ አደረገለን። ዛሬም ለሁላችን ፈውስ እንዲያደርግልን የአምላካችን ቅዱስ ፍቃድ ይሁንልን። በነገር ሁሉ የሚረዳን ማን ነው? አቤት መንገዳችን የሚጠብቅልን ማን ነው? በአገልግሎታችን እንድንፈወስ እንድንባረክ የሚያደርገን ማን ነው? በቸርነቱ የሚጠብቀን ማን ነው? ጠዋት ተነስተን እንድናመሰግን የረዳንስ ማን ነው? አይኖቻችን የእግዚአብሔርን ማዳን እንዲመለከቱ ያደረገ ማን ነው? ይህን ያሳየን አምላካችን ተፈውሰን ወደ ቤታችን ስንገባ እንዲያሳየን የአምላካችን ቅዱስ ፍቃድ ይሁንልን። ከፍ አርገንና እናመስግነው እግዚአብሔርን። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ስፍራ ላይ እግዚአብሔር በአንድም በሌላ መንገድ ልጆቹን እየባረከበት ልጆቹን እየቀደሰበት እንደሆነ እናውቃለን። ማወቅ ብቻም አይደለም፣ እናምናለን። ስለዚህ በዚህ ስፍራ ላይ ያልመጡ ሰዎች መጥተው ምሕረትን እንዲያገኙ፣ ከተያዙት ከኃይለ አጋንንት እንዲፈወሱ፣ ዳብሎስን ከእነሱ እንዲርቅ ከዛ ደግሞ የቤተ ክርስቲያን ልጅ ሆነው በዚህ ሕይወት ውስጥ እንዲመላለሱ። ያ ብቻ አይደለም፤ በንስሐ ሕይወት ውስጥ ገብተን ደግሞ የክርስቶስን ቅዱስ ስጋውና ክቡር ደሙን በልተን ጠጥተን እንድንመላለስበት የአመላካችን ቅዱስ ፍቃድ ይሆንልን። በዚህ ሕይወት ውስጥ እንድንመላለስ እግዚአብሔር ይርዳን። ስለዚህ በዚህ ስፍራ ላይ ብዙ አገልግሎቶች እየተሰጡ እንደሆን እናውቃለን። አሁን እንኳን እኔ እያገለገልኩበት ያለውን ስፒከር የዚህ የቤተ ክርስቲያኑ እዚህ ጋር የምንጠቀምበት የነበርነው ሆርኑ ስለተቃጠለ ነው። ስለዚህ አገልግሎታችን ተደራሽነት እንዲሆን በተለያየ ሚዳ የምሰሙ ሰዎችን ካላችሁ በዚህም ያላችሁ ሰዎች እግዚአብሔር ልቦናችሁን ያነሳሳላችሁ። ሰዎች እነሆ ሆርኑ ስለተቃጠለብን አገልግሎቱን ሰፋ አድርገን ለመስጠት ስለሚመጭ ያን ሆርን እንድትገዙልን በእግዚአብሔር ስም እንጠይቃለን። ለማገልገል ማለት ነው። እንደምታዩት ይህ ስፍራ ያለው ወይም ደግሞ የቀበሉ ስፍራ ያለበት ባለይዞታዎቹ ብር አልሰጠናቸው እንዲሁ ዝም ብሎ ፈውሱን አገልግሎት ብቻ ስለተመለከቱ ቀስ ብላችሁ ትሰጡናላችሁ ችግር የለውም ብለው ነው። ስለዚህ ይህ ያለንበት ስፍራ ሁሉ ገንዘብ ያልተከፈለበት በዳይ የተገዛ ነውና የተወደዳችሁ እግዚአብሔር ልጆች፣ በተለያየ ባአመር ሚዲያ የሚሰሙ ሰዎች እዝም ያላቸው ሰዎች ይህ ቦታ ገና ግዢ ስላልፈጸምንበት በዕዳ ስር ሆኖ ያለው እርሱንም እንድታደርጉ የምትችሉ ሰዎች አቅም ያላችሁ ሰዎች አሁን እንድታደርጉ አሊያም ደግሞ ከሌላ ሰዎች ጋር በመተባበር ይህን ቦታ የምንገዛበትም ነገር እንድታመቻችሁ በእግዚአብሔር ስም እንጠይቃለን። ከዚህ የበለጠ ጸበሩን ስፍራ ልናስፋፋው ስለፈለግን ማለት ነው። ስለዚህ ለማስፋፋት አንደኛው ቦታው ያስፈልጋል፣ ሁለተኛው ደግሞ ማቴሪያሉ ያስፈልጋል እና እንድትተባበሩ በእግዚአብሔር ስም እንጠይቃለን። ሌላው የመጨረሻው በአቆል መንፈስ ቅዱስ ስም የምንጠመቅበት የእግዚአብሔር ልጅ የምንባልበት ክርስትና ቤትም እየተሰራ ነው። እግዚአብሔር ወዶና ፈቅዶ ብሎኬትና ሲሚንቶ ማን ብሎኬትና ብረቱ ገብቷል፣ መሰረቱ ወጥቷል። ተወደዳችሁ የእግዚአብሔር ልጆች ባቆልን መስቅዱስ የምንጠመቅበት ክርስትና የምናስነሳበትም ቦታ መሰረቱ ወጥቷል፣ በዛ በቤተ መድኃኔዓለም። ስለዚህ ሲሚንቶ ጠጥር ስለሚያስፈልግ፣ የጉልበት ሰራተኞቹም ስለሚያስፈልግ እያንዳንዳችሁ ክርስቲያኖች የተባላችሁ ኦርቶዶክስ ሁላችን ተሰባስበም ይህን ክርስትና ቤት በአጭር ጊዜ ውስጥ እንድንጨርስ በእግዚአብሔር ስም እንጠይቃለን። ይህ ብጫ መድንር በአገልግሎቱ ምቹ እንዲሆን ደግሞ እንደምታዩት ከፊት ለፊቱ ረግረግ ነው፣ ክረምት ሲሆን አይመችም። ስለዚህ የተወሰነ ገረጋንትን ያስፈልገናል። እንዳልኳችሁ የልባችሁን መሻት እግዚአብሔር የፈጸመላችሁ አስራት በኩራታችሁን መስጠት የምትፈልጉ ሰዎች በሙሉ እዚህ ማኅበረ ካህናት አሉ፣ አባቶቻችን ካህናት አሉ፣ የቢሮ ሰራተኞች ሁሉ እናንተ ለማገልገል ዝግጁ ናቸውና የተወደዳቸው የእግዚአብሔር ልጆች ይህን እንታደርጉ ይመክራቸዋለን፣ እናሳስባቸዋለን። እናንተ በገንዘባችሁ እንድትባረኩበት፣ በገንዘባችሁ ረዴት እንድታገኙበት ይህን ነገር እንነግራቸዋለን። በነገሩ ለረዳን እዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ቀሪውን ጊዜ እንዲባርክልን፣ እንዲቀድስልን የአምላካችን ቅዱስ ፍቃድ ይሁንልን። የእናቱ የእናታችን የቅድስት ቅዱሳት የቅድስት ድንግል ማርያም ረዴትና በረከት ምልጃ፣ በሁላችን ላይ ሊሆን የአምላካችን ቅዱስ ፍቃድ ይሆንልን።